ውድ ቤተሰቦቻችን የተከታተላችሁ የምትገኙት ከኢትዮጵያ ቴሌቪዥን ከመዝናኛው ቻናል የሚተላለፍላችሁን የ120 ፕላስ ፕሮግራማችን ነው። በእለተ ውድ ከእናንተ ጋር ስላለን እጅግ በጣም ደስተኞች ነን። ዛሬ እንግዲህ ወሩ የሰርግ ነው ብለናል። ሞቅ ሞቅ ያሉ የሰርግ ሙዚቃዎችንም የጋበዝናችሁ አብረናችሁ ቆይታ እያደረግን እንገኛለን። በሰርግ እንግዲህ ድካም የሚታይባቸው እንዲሁም ደግሞ ይበልጥ ደስታም የሚታይባቸው ሴቶች ናቸው እንላለን። እናቶች ደግሞ ለዛ ዝግጅት ያደርጋሉ። ዛሬም በዛው መጠን የእናቶች ቀን ነው። እንኳን ለእናቶች ቀን በሰላም አደረሳችሁ እንላለን። ከአንድ ነጥብ አምስት ሚሊዮን በላይ ወላጅ እናት መሆን የቻሉ እናት ደግሞ እንግዳ አድርገን በመቶያ ፕላስ ይዘን መተናል። ትውልድና እድገታቸው ጋሞ ጨንቻ ነው። የመሰናዶ ትምህርታቸውንም እዛ ነው የተማሩት። በነርሲንግ ትምህርት ከኢትዮጵያ አልፈው በመላው ዓለም በመሄድ እንግዲህ ለብዙን ለብዙሃን መድረስ የቻሉ ናቸው። ሲስተር ዘቢደር ዘውዴ ዛሬ የእናቶችን ቀን ይመጥናሉ ብለን ካሰብናቸው እናቶች መካከል አንዷ በማድረግ እንግዳችን አድርገናል። ሲስተር ስለመጣሽ እጅግ በጣም ደስ ብሎናል። እንኳን አደረስሽ። እንኳን አብሮ አደረሰን። እንግዲህ እናት እኮ አንቱ አይባልም እያለችን ነበርና፣ ስናወራ ደግሞ እንደ ጓደኛ ነሽ በጣም ለዛ አንቺ እያለን ነው የምንቀጥለው ማለት ነው። በደስታ ያው እናታችንም አይደለች። ተፈቅዶልናል ተፈቅዶልናል። አንድ ኢንተርቪው ላይ ያየሁኝ፣ ምናልባት እኔ ለእናትነት መነሻዬ እናቴ ነች አለችኝ። ምክንያቱም ርኅሩኅ እናት ናት የነበረችኝ ከሰው አልፋ ለውሾችና ለድመቶች ገና ሲወልዱ ጀምሮ ምታረስ እናት ነች ና እሷን መንከባከብ አለመቻሌ ለእሷ አለመድረስ መቻሌ ብዙዎች ጋር እንድደርስ እና ብዙዎችን እንዳገለግል ምናልባትም መነሻ ይሄ ነው ስትይሰማው ና እንደው እናት ከመሆንሽ በፊት ስለ እናትሽ ንገሪ በዛን ጀምር፣ እሺ። እናቴ ወይዘሮ ና ናሲሴ ትባላለች። በመጨረሻ ደግሞ መንኩሳ እማሆይ ወለተ ሚካኤል ሆና በስልሳ ስድስት አመቷ ነው ያረፈችው ና ደግናት፣ ሞዴል ናት። እኔ እናቴ ነው አሁን በቃ እወክላለሁ ብዬ ያለሁት ና የእሷን ያህል ደግ መሆኑሉ አይመስለኝም። ና አራስ አራስ ነው ትላለች እና ከኛ ሁሉ ነጥቃ አላትስ ትንሽ ምሰጥበትና ገንፎ ሰርታ ዘይቷንም ካለ ቂቤም ካለ አድርጋ እንሰታለን። እኛ ግቢና በዛ የወለዱት መጥተው ይተኛሉ ና እዛ ሄዳ አስቀምጣ ትመጣለች ና ለምንድን ነው እኛ ሳንጠግብ አንችለን እነሱ የምትሰጭውን እንላታለን። እናደዳለን እኛ ለእናንተ እኮ ኔ ሰማይ ቤት ባንክ አለ ባንክ እያስቀመጥ ኩኖትለናለች። ምንድ ነው ሰማይ ቤት አይገባም። በዛ ጊዜ ወደፊት እኛ ስንሞት እናንተ ትመነዝሩታላችሁ ከባንክ እና ልጆቼ፣ ለእናንተ ነው ይህንን እኔ የማደርገው ትል ነበር። በኋላ ላይ እየገባ ይመጣ እኛ አሁን ዛሬ ያለንበት በእናቴ ድካም፣ በእናቴ ጸሎት፣ በእናቴ ደግነት። ይሄ ብቻ አይደለም እና እናቴ በጣም የምትገርምናት እና ብዙ ጊዜ ህመምተኛ ናት እና የታመሙት እንድንጠይቅ በእኛ ጊዜ መብራት የለም ወፍጮ ቤት